ሰላም እንዴት ናችሁ? አሸናፊ ነኝ። ዛሬም በሌላ ቪዲዮ መጥቻለሁ ማለት ነው። ባለፈው የሰራሁላችሁ ቪዲዮ ነበር ማለት ነው። የሲሲቲቪ ካሜራ እንዴት አድርገን ዲቪአሩ ወይም ደግሞ ዲጂታል ቪዲዮ ሪከርደሩ እንዴት አድርገን እንደምናገናኝ እና አንዳንድ ፈንክሽኖችን ገለጽ አድርግችላችሁ ነበር ማለት ነው። አሁን ደግሞ የማሳያችሁ እንዴት አድርገን ካሜራውን ከስልካችን ጋር ማገናኘት እንዴት እንደምንችል በዛ ቪዲዮ ያሳያችኋለሁ ማለት ነው። አሁን ይሄ የምታዩት ምስል ሶስቱ ተመሳሳይ የምታያቸው ካሜራ አንድ ሶስት እና አራት ተመሳሳይ ዋይት ቦርዱን እየቀረጹ ሲገኝ አንደኛው ደግሞ ግማሽ ዋይት ቦርዱን ቀርጾ የተወሰነ ደግሞ የቢሮውን ሴታፕ ያሳያል ማለት ነው። አናሎግ ሁለት ሜጋፒክስል ካሜራ ናቸው እነኚህ። ሁለት ሜጋፒክስል ማለት ኳሊቲያቸው ነው። በመሆኑም የምታዩት ምስል በግማሽ መልኩ አንዱን እየቀረጸልን ይገኛል። እዚህ ጋር ፊት ለፊት የምታዩት የቢሮ ሴታፕ ነው። ይሄ ደግሞ ሙሉ ዋይት ቦርዱን እየቀረጸ ይገኛል ማለት ነው እሱና በተመሳሳይ እነኚህ ከታች አንድ ሶስት እና አራት አንድ አይነት ቦታ እየቀረጹ ይገኛሉ ማለት ነው። ግን እንዴት አይተ ነው ከስልካችን ጋር የምናገናኘው? መጀመሪያ የማውዛችንን ራይት ክሊክ እነካለን ከዛ ሚኑ፣ ከዛ እንደዚህ ፓተርን ይመጣልናል ማለት ነው። ፓተርናችንን ማስገባት የግድልናል ማለት ነው። ፓተርናችንን እኛ ይህንን ይመስላል። ከዛም ወደዚህ የምታዩት ዲስፕሌ ይወስዳቸዋል። ከዛ አራት ፈንክሽኖች አሉ። ይሄ ላይቭ ቪው የሚለው ወደ ቀጥታ ወደምናይበት ላይቭ ለመመለስ ነው። ፕሌይባክ ማለት ሪከርድ ያደረገውን ቪዲዮ ተመልሰን ወደ ኋላ ለማየት የምንጠቀምበት ነው። የምንፈልጋቸውን ቪዲዮ ሰሌክት ሰሌክት ታደርግተን ከዛ ማየት እንችላለን ማለት ነው። አሁን ላይ ሃርድ ዲስክ ስለሌለው ነው። ሰርች የሚለው ባር ላይ ደግሞ ቪዲዮ አለ፣ እንደዚሁም ኢቨንቶች አሉ። እነኝን አንዳንድ ፈንክሽኖች እንጠቀማለን። ከዛ ኮንፊግሬሽን ውስጥ እንገባለን። ዋናው የምንጠቀመው ኮንፊግሬሽን ነው። ኮንፊግሬሽን ውስጥ ከገባን በኋላ ቤዚካሊ የምንጠቀመው ምሱ ነው። ኮንፊገር ነካለን። ከዛ ኔትወርክ ከዛ ኔትወርክን ከነካን በኋላ ፕላትፎርም አክሰስ የሚል አለ። ፕላትፎርም አክሰስን ስነካ በዚህ መልኩ ኪዋር ኮድ ይመጣልናል ማለት ነው። ይህ ኪዋር ኮድ በስልካችን ነው እስካ የምናደርገው አፕሊኬሽኑን ካወረድን በኋላ ማለት ነው። ከዛም በኋላ እቺን ኢኔብል የምትለዋ ኦልሬዲ ኦን መሆን አለባት። እቺን ኦን ካላደረግን በስልካችን እንደምታዩት ኪዋሩ ማየት አንችልም ማለት ነው። ግን ኦን ካደረግን ፐርሚሽኑን ፈቅደንለት ከዛ ኦኬ በምንለው ሳይም ላይ ፐርሚሽኗ ኢኔብል ሆና ኪዋሯ መምጣት ትችላለች ማለት ነው። ኮኔክሽን ስታትስ እንደምታዩት ከስልክ ጋር ተገናኘ ኖ ወይም ኦፍላይን ነው የሚለን ስትሪም ኢንክሪፕሽን የምትለዋ ቺ ኦፍ እችን ብናደርጋት ምንድነው ከአታክ ከማድረግ የኛን ካሜራ አታክ አድርጎ ሌላ ሰው ገብቶ የኛን ቪዲዮ ካለ ፈቃዳችን እንዳይ የምናደርግበት መንገድ ነማ ነው። ኦን እናደርጋለን። ኪዋር ኮዱ በዚህ መልኩ ይገኛል። ይህን እንዴት ነው የምናደርገው? ስልካችን ላይ ሂኮኔክት የሚል አፕ አለ። የሂክ ቪዥን ካሜሮች ማለት ነው። ሂኮኔክት የሚለውን አፕ ካወረደን በኋላ በተመሳሳይ ሁኔታ እዚሁ ዲስፕሌይ ላይ ወይም ካሜራ ላይ ያስገባ ነውን ኢሜል እና ፓስወርድ በተመሳሳይ ሁኔታ ስልካችን ላይ እናስገባ እና አካውንት ከከፈትን በኋላ ቀጥታ ይህንን ስካም በምናደርግበት ታይም ላይ ስልካችን ላይ ይመጣል ማለት ነው። አንዳንዱ አድ ይፈልጋል፣ አንዳንዱ ዳይሬክት ይመጣልን አለ። ቀጣ ያለውን ደግሞ በሌላ ቪዲዮ የማሳያችው ይሆናል። አሁን ላይ ደግሞ ይህን የማሳያችው ዳይሬክት እንዴት አድርገን የመጀመሪያ ስቴፕ ከቲቪያችን ላይ ያለውን እንዴት ገብተን ማየት እንደምንችል እንደዚሁም ኪዋር ኮዱን እንዴት ሬዲ ማድረግ እንደምንችል የመጀመሪያው ዲስፕሌይ ላይ ወይም ካሜራው ላይ የምናይበትን መንገድ ነው አሁን ያሳየኋችሁ ማለት ነው። እንግዲህ በስልካችን ለማገናኘት ይህን ይመስላል። ቀጣይ ምድር የምናደርገው ቀጥታ ካሜራችን ከላይ እንደምታዩት ላይቭ ቪው፣ እንደዚሁም ፕሌይባክ የሚል አለ። ሶ ላይቪው ላይ እንመለሳለን። ከዛ ፉል ስክሪን ስንለው ወደ ነበርንበት መመለስ እንችላለን ማለት ነው። ከዛ ሜኑ ብለን ተመልሰን ደግሞ ኮንፊገር ብለን ኔትወርክ ፕላትፎርም አክሰስ ብለን ተመልሰን ደግሞ ወደ ነበርንበት መመለስ እንችላለን። ኢኔብል ብላ አደረግን፣ ከዛ ዲስብል፣ ከዛ ኢኔብል አደረግ ነው። ከዛም ኪዋራችን አመጣን ማለት ነው። በአጭሩ ፈጠን አርግተን ለማሳየትም ይህን ይመስላል ማለት ነው። እንግዲህ የአናሎጉ ለሚጋ ፊክስድ ቪዥን ካሜራ በስልካችን ለማገናኘት የመጀመሪያ የምንጠቀመው ይህን ስቴፕ ነው ማለት ነው። ፊትለፊት የምታዩት ኪዋር ኮድ ነው በስልካችን ለማገናኘት የሚጠቅመን ማለት ነው። ስለዚህ ፕላትፎርም አክሰስ ላይ ገብተን በቀላሉ እንደዚህ ኪዋር ኮዳችንን ማምጣት እንችላለን ማለት ነው። ከላይ ያሉት ፈንክሽኖቹ ላይቭ ቪው፣ ፕሌባክ፣ ሰርች ኮንፊግሬሽን የምንሉት እነኛ አራት ፈንክሽን ናቸው። በተጨማሪ እዚህ ጋር የምታያቸው በተን ሞሽን ዲቴክሽን፣ እንደዚሁም ደግሞ ሜንቴናንስ፣ እንደዚሁም ፓወር በተን በተጨማሪ ሂኮኔክት እንዴት ማድረግ እንደምንችል ዳውንሎድ፣ አጠቃላይ እዚህ ጋር ያሉትን ዲስፕሌዎች ደግሞ በቀጣይ በቀጣይ ቪዲዮ ደግሞ አሳያቸኋለሁ። አሁን ላይ የካሜራው ፓራሜትር ሪከርደሩ ሪከርዱ ስነካ ፓራሜትር ስቶሬጅ፣ እንደዚሁም ደግሞ አድቫንስ የሚሉ ሴቲንጎች አሉ። በአጠቃላይ እነኚህን በሙሉ በቀጣይ ማሳያችሁ ይሆናል ማለት ነው። ኮድ ላይቭ ቪው ተመልሰን ፉል ስክሪን ስንለው ወደ ነበርንበት መመለስ እንችላለን ማለት ነው። አጠር አርግቼ እንግዲህ በአጭሩ አናሎጉ ለሚገብ ክስሪክ ቪዥን ካሜራን እንዴት አድርገን በስልካችን ማገናኘት እንደምንችል ቀለል ያለ ሀይለ አሳይቻችኋለሁ ማለት ነው። ቀጣይ ሙሉ ስቴፑን ስልካችን ላይ ወደ እንዴት መጠቀም የሚለውን አሳያችኋለሁ። አመሰግናለሁ። ቴንኪዩ።